ምን እየተፈጠረ ነው? ሰሚ ንያየትና የተሻታል። በአቶ ሳሜ እጅ ውስጥ ገባች። በህልሜ ነው እንዴ? እስኪ ቆንጥጭኝ። ምን አይነት ነገር እየተፈጠረ ነው? እዚህ ቤት እየተፈጠረ ያለው ነገር ምንም አልገባኝም። ምንድን ነው? ቡኒያሚን ጉድፈላ። ንያየት ተመለሳ መጣች። ሁሉንም የቤቱን ዕቃዎች በጽዳት ያዟቸው። መብራቶቹን በደንብ ተደርገው ይወልወሉ። ሂክመት አሁንም ቤት ውስጥ እየተጣደፍሽ ነው ያለሽው። ሰላም ነው አንቺ? አዎ እኔ እኔ ከተለያየም በኋላ እንዴት ነሽ? እቺ ሴት እዚህ ምን ታደርጋለች? ለምን ቤታችን አመጣት? ለምን መጣች እያልኩ እኮ ነው ወንድሜ። ወይዘሮን ያየት በስተመጨረሻ ወደ ቤት ተመለሰች። እኔ ራሴ ነኝ ሄጄ ያመጣዋት። ምንድን ነው የምታወራው ወንድሜ? ራሳችን በበር ገፍትረን አላስወጣናቸው? እሷንና ልጇን ከቤት ገፍትረን አላስወጣናቸውም? ከህይወቴ ውጡልኝ፣ ሂዱ አላልክም ነበር? ዳግመኛ እንዳላችሁ ብለን እነዚህን ሰዎች አላባረርካቸውም ነበር? ለምንድን ነው ይህች ሴትዮ እዚህ ቤት የምታመጣት? ንገራይ፣ ለምንድን ያመጣት? ስህተት ነበር። ምን ማለት? ያ ትልቅ ስህተት ነበር። አለቀ ያኔ በስሙሩ በጣም ተናድጄ ወይዘሮን የሀይትን ያደረግኳት ነገር ልክ አልነበረም። ለዛ ነው ያመጣዋት። አልቀበለው፣ ከዚህ ቤት መውጣት አለባት። ስህተቴን አስተካክያለሁ። እዛ ሄጄ ወይዘሮን የሀይትን ይቅርታ ጠይቅያታለሁ። እሷም ደግሞ ይቅርታዬን በትህትና ተቀብለዋለች። ከዛ አንድ ላይ ወደ ቤት ተመልሰናል። በቃ ይሄ የማይሆን ነገር ነው፣ አልቀበለውም አልኩ ው ተመልከ። ሳሚት አንድ ኔውድ እባክ ላይ ሄጄ ፊቴን እና እጄ የምታጠብ ፈልጋለሁ። በሚገባ በሚገባው የዘሩን ሀይ ትባክሽ፣ እንደፈለግሽ ክፍልሽ እረፍት ማድረግ ትችላለሽ። አመሰግናለሁ ሂክመት አሁን እዚህ ነው ያለሁት፣ እናወራለን እሺ ቆይ፣ እብድ ነህ እንዴ? ጤነኛ አደለህም ወይ? ምን ለማድረግ እየሞከርክ ነው? እንዴት እቺን ሴትዮ እዚህ ታመጣታለህ? ቆይ፣ ምን ብላ ነው መታለመነችህ? አለቀሰችብህ? አርጅቻለሁ መኖር አልችልም አለች? ምን ሆነ? እዚህ ይዛት የመጣው ለምንድን ያመጣት? አይ፣ እንደዛ አይነት ነገር አላለችም። ታዲያ ለምንድን ነው? ይውልሽ፣ እኔ አንድ የምን እቅድ ነው? እቅዱን ጨርሰነዋል፣ በቃ አባረናቸዋል። ሌላ ምን እቅድ አለ? ምን ልታደርግ ነው? ንገረኝ እንጂ እቺ ሴትዮ እዚህ አምጣታል፣ ከዛ ደግሞ ስምሩን ታመጣታለህ? አደለም? ምሱ ነው ስምሩ። በፍጹም አትመጣም። ይህውልሽ፣ እሷን ከምድረገጽ አጠፋታለሁ። ህክመት ይህን ቃል አስታውሻ፣ አጥፋታለሁ። አሁን እናቷን ውስጭባታለሁ። ልጆቹ ራሱ እሷን ማየት አቁመዋል። እናቷንም ቢሆን ወደዚያም ትቻታለሁ። ገባሽ እህቴ? ኤኒሴን አዋራታለሁ፣ ከዛ ቤት አስባርራታለሁ። ይህችን ሴት አጠፋታለሁ። በጭራሽ አልተዋት። ማጠፋት በጭራሽ አልፈልግም። እኔ አልፈልግም ነግር፣ እችን ሴት እዚህ ቤት አልፈልጋትም። አያገባኝም። አሁኑኑ አስወጣት። የገዛ እናቷ ራሱ ትታት ሄዳለች። ገና በቁሟ አሰቃያታለሁ። ገና በቁሟ አሰቃያታለሁ። መቲን፣ በቃ ለምሳ ልወጣ ነው። አስፈላጊ ሰው ከመጣ ደውለ አሳውቀኝ። እሻ ትጉር ካል ወይዘሮ ስምሩ፣ አንቺም ገና አልበሽም? አዎ፣ ግን ሰውጣ እበላለሁ። ልወጣ ነው፣ አንድ ላይ እንሄድ። አይ፣ አታስብ፣ ከእነሱ ጋር ወጣለሁ። መልካም ጊዜ ይሆንልን። ሁሉም የሚበሉት አንድ ባንድ ነው፣ በሰዓት ተከፋፍሏል። እዚህ ደስ የሚል ቤት አለ፣ በሁለት ደቂቃ ውስጥ እዛ መድረስ እንችላለን። እሺ በቃ ቦርሳዬን ልምጣ። እሺ፣ በሩ ጋር ጠብቅሻለሁ። አመሰግናለሁ፣ ሽኩራን። ምንም አይደል ይቺ ሴትዮ በሁለት ሳምንት ውስጥ አቶ ጉርካንን ትቆጣጠሯለች። ምን አለች? በሉ የእውነት ይመስልሻል? እርግጠኛ ነኝ። ምን ለምሳ እየወጡ ነው እንዴ? መሰለኝ። ትላንትም ዛሬም ሁለቱ ብቻቸውን እየወጡ ነው ያሉት። ይሄ ነገር ደስ አላለኝ። አዎ እውነት ነው። ሳሜት ሻንሳላን ድንገት ይችን ሴትዮ መፍታት የፈለገው ለምን ይመስላችኋል? ስታስበው ቆይ ለምን ይፈታታል? አይኗ ሌላ ቦታ እኮ ነው ያለው። ስለዚህ የተወራው እውነት ነው ማለት ነው። የምኖሬ ነው ደግሞ ከብዙ ዓመታት በፊት የሆነ አይነት ወሬ ነበር። ምን አይነት ወሬ? ስለ ቅርስ ተመራማሪዋ በጣም መጥፎ ናት ይባላል። በጣም መጥፎ? አዎ ግልጽ ነው። መጀመሪያ ሰላጣ እንብላ። በደንብ ያስበላናል። ትውጃለሽ አይደል? ያው ምንም ቢውል እኔ ችግር የለውም። እሺ። ስለዚህ ሰላጤው በወይራ ዘይት የሚሰሩና የመብል ፍላጎታችንን የሚጨምሩ ምግብ እንዘዝ። በአንተ የፈለግከው ነገር መሆን ይችላል አቶ ጉርካን። እኔ ብዙም ፍላጎት የለኝም። እሺ። ስለዚህ ኩሽ ነው የምንብላ። እሺ፣ የሚጠጣስ አንዳንድ ብርጭቆ እንያዝ አይደል? ወደ ስራ መመለስ አለብኝ፣ ስለዚህ ባልጠጣ የተሻለ ነው የሚሆነው። የራሳችን ቤት እኮ ነው። የመንግስት መስሪያ ቤት ተቀጣሪ አይደለሽም። አይ አመሰግናለሁ። እንደዛ ካልሽለን ያምጭል። አሁኑን እዥ ይመጣለሁ። እዚህ ቤት ስጋቸው በጣም ቆንጆ ነው። የሚሰሩትን ኩሽኔም ትወጅዋለሽ። እንቺ ኔውድ እሺ፣ ይህን ሰጁ በእውነት እጄና ወገቤ ታመመ። አይ አይ ተመስገን ነው ተመስገን። ወይዘሮን የሀያት ምን ስታደርገዋለች? ምግብ ሰጥሻት? ዛሬም ቢያላለች ማደል? አይ ወይዘሮን ሀያት ሄዳለች። ትሄዳለች አየር ለመቀበል ወጥታ ነው አቶ ሳሚት ነው መጥቶ የወሰዳት። ቆይ ሳሚት መጥቶ ወሰዳት ነው ያልሽው? አዎ ቤት ለወስዳት ነው አለና ወሰዳት። አ ፈጣሪ ድረስልኝ። ከዛስ እሷን በቃ ዝም ብላ ሄደች። ተቻኩላ ነው የወጣችው። ስትሄድ ለኤኒሴ ወደ ቤት እንዴት ኩን ንገሪያት አለችኝ። ፈጣሪ ሆይ እቻውን እናት ነው የምትባለው? ምንም አልገባኝም። ቆይ ግን ይህንን ስሙር ታውቃለች? አላውቅም እህቴ። ስትሄድ ለልጁ አልደወለችም። ከወጣች በኋላ ደውላ ከሆነ አላውቅም። ወይ ጉድ ዛሃራ፣ መደወል ነበረ ብሽኮ። አይ እህቴ፣ ደውዬ አላውቅም። ይሄ የቤተሰብ ጉዳይ ነው። ኒሃየት ህልመኛ ናት። ተከትላይ ልትመጣ ትችላለች። እዚህ መሃል አልገባም ሱሩ አንድ ነገር ልጠይቅሽ እፈልጋለሁ። አቶ ሳሜት በጣም ተናዶ ነበር ወደ ሱቅ የመጣው፣ ያው እሳት ለብሶ እሳት ጎርሶ ነበር። ግን ለምንድን ነው እንደዛ የሆነበት? ምክንያት አለው። ማውራት የማትፈልግ ከሆነ ችግር የለውም፣ አላስገድድሽም። ስለሱ ማውራት አልፈልግም። በጣም ይቅርታ። የማይመለከተኝ ጉዳይ ያስገባው። በጣም ይቅርታ፣ ይቅርታ። ሄሎ እህቴንሴ፣ ሱምሩ ልጄ። ቆይ ዛሬ እናትሽን አዋርተሻት ነበር? አይ መጨረሻ ላይ አወራ ነው ከቤት ወደ ስራ ስወጣ ነበረ። ምነው የተፈጠረ ነገር አለ? አዎ ወይዘሮን ያሀይት ወደ ቤት ተመልሳለች። ወደ ቤት ተመልሳለች? ቆይ ይሄ ምን ማለት ነው? እ ማለቴ አቶ ሳሜት መጥቶ ይዟት ወደ ትልቁ ቤት ሄደ። አስገድዷት ነው እህቴ? አይ ማሬ ተገዳ አይደለም ሄደችው። አቶ ሳሜት መጥቶ ነይ ወደ ቤት ወስድሻለሁ አለ። ከዛ እሷም ዝም ብላ ሄደች። ስለዚህ በገዛ ፈቃዷ ነው የሄደችው? አዎ ይሄ ሲሆን እኔ ቤት አልነበርኩም። ዛራ ናት ይህን ያየችው። ያው እሷ እንዳለችው በፈቃዷ ነው የሄደችው። እሺ ቴኒሴሽ። ሃሎ ሶምሩዬ። ሰላም እማዬ። ቆይ ምን እያደረግሽ ነው ያለሽው? ምን አደረግኩኝ? ነገሪኝ፣ ዛሬ ዛራ ቤት ማን መጥቶ ነበር? በእርግጠኝነት እያወራሽ ያለሽው ወደ ቤት ስለመመለሴ ነው ለምንድን ያደረግሽው ለምን ሄድሽ እረ በፈጠረሽ ሳሚት መቶ ሺህ ጊዜ ይቅርታ ጠየቀኝ ወይዘሮኒ ሀይት አንቺ ላይ ያደረግኩት ነገር ትልቅ ጥፋት ነው ይቅርበኝ እባክሽ ወደ ቤት እንመለስ አለኝ ከዛ ተመለስኩ ዝም ብለሽ ሄድሽ አዎ ታዲያ ምን ማድረግ ነበረብኝ ሱብሩ ይቅርታ ምን ማድረግ ነበረብኝ እዛ የገማና የበሰበሰ ቤት ውስጥ መቆየት ነበረብኝ ወይ ገላይም መታጠብ ወይ መጸዳጃ ቤት መሄድ አልችልም። እዛ ቆይቼ እንድሞት ነው የምትፈልጊው? እስኪ ንገሪኝ። እማዬ ስሚኝ ሳሜት ያደረገንን ነገር በእንዴት አይነት ፍጥነት ነው የረሳሽው በዛ ውድቅት ሌሊት? ውዴ ቅርታ ጠየቀ እኮ ሺህ ጊዜ ቅርታ ጠየቀ። ከዛ ተነስቼ ወደዚህ መጣሁ። አ እማዬ ሱምሩ ሀሳብሽን ለመሰብሰብ ሞክሪ። እና ደግሞ የራሴ እቅድ አለኝ። ዝም ብዬ እንደ በሬ ለማንም አልነዳም። ገባሽ? በነገራችን ላይ አንድ ነገር ልንገርሽ፣ ሳሚት ከልቡ ናፍቀሸዋል። በጣም ያስታውቃል። አይኑ ላይ ይታይበታል። ካላንቺ መኖር አልቻለም። ቀስ ብያ አታልለዋለሁ፣ ቀስ ብያ አሳምነዋለሁ። ትንሽ ትዕግስት ይኖርሽ፣ ከዛ ወደ ቤት ትመለሻለሽ። ትንሽ ብቻ ጠብቅኝ። ማን ነው ወደዛ ቤት የሚመለሰው? ቆይ፣ በጭራሽ እዛ ቤት አልመለስም። እማዬ ስሚኝ፣ አንድ እግሬንም አላስገባም። እሺ፣ የሌለ ነገር አታውሪ። እና ምን ልታደርጊ ነው መማይ ምንድን ነው እያደረግ ሻለሹ ምንድን ነውን? ሁሉም ነገር ያልፋል፣ ሱምሮ ለሁሉም ችግሮች መፍትሄ አላቸው። በቃ እንነሳ፣ ወደ ስራ መመለስ አለብኝ። እሺ ጥሩ፣ ሂሳብ ያምጡልና እንሄዳለን። ባክ ሂሳብ ታመችልን ምግብሽን አምጥቼ እልሻለሁ። አመሰግናለሁ። እዚህ ጋር አስቀምጠዋለሁ። ሴቪ ላይ እንዴት ነሽ? ያው ጥሩ ጥያቄ እንዳልሆነ አውቃለሁ፣ ግን ምን አይነት ሁኔታ ላይ እንዳለሽ ማወቅ ፈልጌ ነው። የኖት ነገር በጣም አሳስቦኛል። ኤስማ የት ይሁን ደህና ይሁን አይሁን አላውቅም። አሁን ላይ በህይወት ይኑር አይኑር እንኳን አላውቅም። በዚህ ምክንያት እኔ ላብድ ነው። አሁን ላይ በእኔ ምክንያት በጣም እንደተናደዱ አውቃለሁ ግን አንችን ሊያባሩ ሹላ ደርሰዋል። ለዛም በጣም ይቅርታሽ፣ ግን አንድ ስልክ እንድትደውዪልኝ ይፈልጋለሁ። ስልኬ እኔ ጋር አይደለም፣ እዚህ ስመጣ ወጥ ቤት አስቀምጬ ነው የመጣሁት። የአቶ ጂያን ቀጥተኛ ትዕዛዝ ነው። አይ ስልክሽን እንድሰጭኝ አልፈልግም፣ እንደዚህ አደጋ ውስጥ አላስገባሽም፣ ግን ለመልክ ደውለሽ ኖህ ደህና መሆኑን ትጠይቅልኛል። የስማ ኤ ስልክሽን አልፈልገውም። ለኖህም እንድትደውዪለት አልፈልግም። የምፈልገው ለመልክ ደውለሽ ኑሁ ደህና ነው ወይ ብለሽ እንድትጠይቅልኝ ብቻ ነው። እንደሱ ብታደርጊ ጃሃን ትእዛዝ እየተላለፍሽ አይሆንም። እባክሽ ይስማ ለእኔ ኑሁ ደህና መሆኑን ማወቅ ይበቃኛል። አቤት ይስማ ምንድን ነው መልክ? ብዙ ማውራት አልችልም። ሴቪ ላይ የኑሁ ነገር በጣም አሳስቧታል። ደህና መሆኑን ማወቅ ፈልጋ ነው። ለዛ ነው የደወልኩት። ኑሁ ለምን ደህና አይሆንም? እጅግ በጣም ደህና ነው። ኧረ ቆይ አንዴ ሴቪ ላይ ለምንድን ነው የኑ ነገር ያሳሰባት ሴቪ ላይ ና ኑል ሊጠፉ ሲሉ አደል አቶ ጂያን የያዛቸው ለዛ ነው ምን ምን ነው አላወቅሽም ነበር እንዴ ማለት ምን ተፈጠረ ጂያን ሲይዛቸው ምን ተፈጠረ ኤስማ ሴቪላይን እጇን ይዞ እየጎተተ ወደ ቤት አመጣት ኑህን ግን ኑህ ምን እንዴ ኤስማ ኑ ምንድን የሆነው አታሳብጅኝ ንገሪኝ አስደበደበው ሜሊክ በጣም ደብደበውታል ቆይ ምን እያልሽ ነው ሴቪ ላይ በጣም ነው የተጨነቀችው። ኑ በህይወት መኖሩን ማወቅ ፈልጋ ነው። ወንድሜ ቆይ አልገባኝም፣ ለምንድን ነው እስካሁን ከታሲን ጋር የምትሰራው? አሁኑ ነው አስወግደው። በጣም ነው የምጠለው፣ አልወደውም። ይውልሽ፣ እባክሽ አሁን የምታወሪው ነገር የሌለ ነገር ነው። ህክመት፣ አንተ ደግሞ ዝም በል። ህክመት፣ ታሲን ባልደረባችን ሲሆን የተሻረክነው በቃል ብቻ አይደለም። የሆነ ያህል ገንዘብ አስገብቷል። ስንት ነው ንገረኝ። ቆይ ምን ያህል ገንዘብ ነው የሰጠ? አምስት መቶ ሚሊዮን ዶላር። ምን ያው ሱማ ያን አህል አይደለም፣ ሌላም ተጨማሪ ተጨማሪ ነው። ያኔ ጂሃን ሽርክናው ላይ ብዙ ደስተኛ አልነበርም፣ ስለዚህ እንዳይጨነቅ ብዬ ውሉ ላይ አንድ ሌላ የካሳ አንቀጽ ተጨምሯል። ስለዚህ አንድ ሰው ከሽርክናው መውጣት ከፈለገ ለሌላኛው ሸሪክ ካሳ የሚሆን ሁለት ነጥብ አምስት ሚሊዮን ዶላር መክፈል አለበት ብዬ አስገብቼበት ነበር። ወንድሜ ምንድን ነው የምታውራው? ይህ ሰውዬ ሸሪካችን የሆነው ድርጅታችን ውስጥ ገብቶ ሰርጎ ለመግባት እንዳልሆነ በምን ማረጋገጥ እችል ነበር? ማለቴ ስለዚህ አሁን ይህንን ሰውዬ ለማስወገድ ሁለት ነጥብ አምስት ሚሊዮን ዶላር ያስፈልገናል ማለት ነው? እንደዛ ነው። ሁለት ነጥብ አምስት ሚሊዮኑ ውል ለማፍረስ ነው? ውል ለማፍረስ። አቶ ሳሜት፣ ይሄ ለአንተው። ሽጀናን ውጪ በዚህ ዘመን ደብዳቤ የሚልክ ሰው አለ? ደብዳቤ አይደለም፣ ከቢሮ የመጣ ነገር። ተፈጠጥክም። የሪክ አባት እኔ አይደለሁም። የሌለ ቀልድ ነው ያስቃል። ቃል ግን አሁን ለቀልድ ትክክለኛው ሳጣ። አይ ቀልድ ነው ብዬ አላስብም። ምን ማለት ነው? በተወሰደው የዘረመል ምርመራ ውጤት መሰረት ወይዘሪ ታሪካ ሳንሻላን የሳሜት ሳንሻላን ልጅ አለመሆኗል በምርመራው ተረጋግቷል። ቆይ እንዴ፣ ቆይ እንዴ፣ እንጨቱን ራሱ አፋ ውስጥ አላደረገችም? ምርመራውን አላደረገችም? በዛ እንጨትና በዛ ጥጥ ብቻ ለምርመራ? ጸጉርና ምራቅም አለ። የጥርስ ብሩሽ ጠፍቶብኝ ነበር። አንቺ ነሽ ወስደሽ ያስመረመርሽው? አዎ ስጃለሁ። ስም ብሎ ነገር አይደለም የወሰርኩት። ምን ነው አንቺ ነሻደል? አንቺ ነሻደል ያደረግሹ። ለምን ነው ላይ የምትጮይ? ሂጅና እናትሽ ላይ ጮይ። እኔ አደለው ምሽ የማገጥኩት፣ እናትሽ ናት። አባይ ወንድሜ፣ መልክ፣ ምን ነው? የት ነው ወንድሜ? ነው የት ነው ያለው ነገርኩሽ እኮ የኔ ውድ፣ ወደ ካይሴሪ ለሥራ ልኬዋለሁ። ወንድሜኑ ካይሴሪ አይደለም። እንደ ዋሻኝ አውቅ ይባሃል። እውነቱን ንገረኝ መሌክ። እኔ ወንድሜ ተፈጠረውን አውቄያለሁ። እሺ፣ እና ጅሃን ወንድሜን እንዳስደበደበው አውቅ ያለሁኝ። ወንድሜ እውነቱ ንገረኝ። ወንድሜ በሕይወት አለ? እስቲ እውነቱ ንገረኝ እባክህን። ቆይ፣ የእኔ ውድ፣ ምንም አልሆንም። አዎ፣ በሕይወት አለ፣ በሕይወት አለ፣ እንደ ብረት ጠንካራ። እኮ ንገረኝ፣ ወንድሜ የት ነው? እሱ ጋር መሄድ እፈልጋለሁ በፈጠረ። ቆይ፣ ቆይ፣ ቆይ፣ መሌክ፣ መሌክ፣ ቆይ ትንሽ ይሻለው፣ ደህና ይሁን። በደንብ ሲሻለው ወደዚህ ላመጣው ይችላለሁ። ችግር የለው። እባክ ወንድሜ፣ ኑ ያለበት ሄጄ ማየት እፈልጋለሁ። በዓይኔ ካላየሁት እረፍት አይሰማኝም ወንድሜ። ባክ ወንድሜ ጋ ውሰደኝ ስለምን። እሺ፣ እሺ እንሂድ። እሺ በቃ እንሂድ፣ እንሂድ። ካራጎዝ አንበሳው ዛሬ እንዴት ነው? ለውጣለሁ። ደና ይሆናል ወንድሜ፣ እንኳን ደና ወንድሜ ወንድሜ፣ ሂዲድ የኔ ኖ ኖ፣ የኔ መንታ፣ ውይ፣ የኔ ውድ ወንድም፣ ኖ ኖ፣ ወንድሜ ወንድሜ፣ ራሱን ስቷል አይደል? ደህና ይሆናል አይደለ? እንዲህ ሆኖ አይቀርም አይደል? ደህና ይሆናል። ደህና ይሆናል ሜሌክ፣ ደህና ይሆናል። እኔ እየተንከባከብኩት ሐኪሞቹም እየተከታተሉት ነው። ስለዚህ ወይኔ ውድ፣ እንዴት እንደዚህ ያደርጓል? ይከፍሉበታል። የእጃቸውን እሰጣቸዋለሁ። ወንድሜ፣ ለእያንዳንዳቸው የእጃቸውን እሰጣቸዋለሁ። ዋጋ ይከፍሉበታል። እሺ ወንድሜ፣ ማንም ሆነ ማን አንድ በአንድ የእጃቸውን እሰጣቸዋለሁ። ሴቪላይ የእውነት ግን አሁንም አልገባሽም እያልኩ ያለሁት ነገር አይሰማሽም። ኑ እና መሌክን ከጀርባቸው የሚደግፋቸው ታሲኔን ሸርሊ ነው እያልኩሽ ነው። ይህ ሰውየ ከድሮ ጀምሮ ያባቴና ቤተሰባችን ጠላት ሆኖ ኑሯል። አልገባሽም? እነሱ ማለት የሻንሳላን ቤተሰብን ለማጥፋት አንድ ላይ መስራት የጀመሩ ሰዎች ናቸው። ኑ ደግሞ ተባባሪ ነው። ነገርኩሽ። አንቺ ግን አሁንም ኑ ይወደኛል ብለሽ ታስቢያለሽ። ይህንን ታሚያለሽ። ሴቪ ላይ ያ ሰውዬ በፍጹም አይወድሽም፣ እመኝ እሱ ማፍቀድሽን ከቀጠልሽ መጨረሻችን ጥሩ አይሆንም። ገባሽ? እሱን ደግሞ አልፈቅድልሽም። ከእሱ ፍቅር ቢይዝሽ ራሱ እንደምንም ብለሽ ትረሻዋለሽ። ተግባባን? ሴቪላ ላይ አዳምጭኝ። ያ ሰውዬ አይወድሽም፣ ዓላማሉ ሌላ ነው እያልኩሽ ነው። ኖና መሌክ ሌላ ነገር ነው። ከኛ የሚፈልጉት እዚህ የመጡት እኛ ለመበቀል ነው እያልኩሽ ነው። ምንድን ነው ያልገባሽ ነገር? ጂሃን! ጂሃን! ጂሃን! ደሞ ወደዚህ ምን? ወይስ አሁንም ወንድምሽ ታሲን ልኮች ነው? ሂጂ ቤት ውስጥ ለመግባት ሞክሪ ብሎሽ ነው። ወንድምሽ ታሲን ገንዘብ እየሰጠሽ ነው አይደል? ራስሽን በርካሽ አላስገመጥሽም? አይ ጥሩ ገንዘብ መቀበል አለብሽ። አዎ እንጂ፣ ምክንያቱም አንቺ አላማሽ በጣም ከፍ ያለ ነው። አንተ አንተ ወንሜን እንዲደበደቡ ታደረግህ አይደል? አጥንቱን እንዲሰባብሩ ታዘሃል አይደል? ንገረኝ። አሁን ደስ አለህ አይደል? ምን ልታደርጊ ነው? ማሊክ፣ ሊታኩሽብኝ ነው። ቀጥይ፣ ተኩሽብኝ ከቻልሽ በይተኩሽ ብኛ መል ምን አጮነሰበው ራፍ አድርጊው ሳቢ። እንዴት እንደዚህ ታደርጋለህ? እንዴት እንደዚህ ታደርጋለህ? እንዴት እሱን ታስደበድበዋለህ? ንገረኝ። አንቺ እንዲህ እያልሽ ነው። አንቺስ ብትሆኚ እንዴት እኔን ትጎጅኛለሽ? አንቺን እንደዛ እየወደድኩሽ ከአንቺ እንደዛ ፍቅር ይዞኝ እያወቅሽ እንዴት ዓይኔን እያየሽ ተዋሽኛልሽ? እንዴት ድፍረት አገኘሽ ሄደሽ ከዛ ከታሲን ጋር ቡድን ሆንሽ? እንዴት እንዲት ታደርግኛለሽ? ንገሪኝ። ምክንያቱም አንቺ የምትራመጀ ወደ ኢላማሽአለው ንገሪ። እንዳትጠጋኝ! ወንድምሽ ደና ስሮሆን አንቺ ነፃ የሆንሽ እንዳይመስልሽ አታስቢ። አንቺም ላደረግሽው ነገር የእጅሽን ታገኛለሽ። እንዳትጠገኝ፣ አለበለዚያ እተኩሳለሁ። በይ መሌክ፣ ጅሃን እተኩሰዋለሁ። እረፍ። በይ እተኩሰዋለሁ። ለማድረግ ልብ የለሽም መሌክ። አትጠጋኝ! በይ ተኩሹ። ሳቢው። ከዚህ በኋላ እንድትሸጉጅኝ አልፈቅድልሽም። ከዚህ በኋላ ውሸትሽን ዝም ብዬ አላልፍም። ሰማሽኝ አይደል? አሁን የምትሸውጁ ሌላ ሰው መፈለግ ትችያለሽ እሺ በይመላችሁ ሳቢሁ በይመልክ ተኩሹ